እዚህ የተሰበሰብነው እንደ ማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአንዳንድ ጉዳዮች ያለንን አቋም ለመግለጽ ተሰብስበናል። እሱም በሰሞኑ የሙስሊም ሴት ተማሪዎች አለባበስ ላይ ሂጃብ፣ ኒቃብ በተመለከተ የትምህርት ሚኒስቴር በተደጋጋሚ ያንን ሸሪአዊ አለባበስ የሚጋፋ አካሄድ ስለሚሄድ እየሄደም ስላለ የሙስሊም ተማሪዎች የሙስሊም ሴት ተማሪዎች ማለት እንግዲህ ግማሽ አካል ነው፣ ከሙስሊሙ ግማሽ አካል ማለት ነው። እነኚህ ከትምህርት ማስተጓገል በተለያየ ምክንያት እንደ ሀገራችንም ብሎም እንደ ክልላችን ከዛ በመጣው ሰንሰለት አንዳንድ ቦታ ከፍተኛ የሆነ ችግር በዚህ ምክንያት እየደረሰባቸው ያሉ ሞራላቸው የተነካ ከትምህርት ገበታ የተፈናቀሉ ቲቶ የሄዱ የተሰደዱ ስራ አጥ የሆኑ ለቤት ሰራተኛ የተዳረጉ ትልቅ ቦታ መድረስ ሲችሉ እንደዛ አይነት ይከሰታል። ይህ ብቻም አይደለም። ሌላው በዓላቲን ባልጠበቀ መልክ አረፋ ዒደል ፍጥር በተለያየ ጊዜ ፈተናዎች በዛ ቀን ይያዛሉ። ይህ ማለት እነኚህ ሙስሊም ተማሪዎች ሳያጠኑ ሳያዩ በባህል ላይ እያሉ ለባህል ዝግጅት በሚሆኑ ጊዜ ለፈተና ተዘጋጁ ማለት ግልጽ ነው፣ ለማን ምን ያህል ጉዳት እንዳለው ማለት ነው። ስለዚህ ይህን አንዳንዴ ግርምት ይፈጥርብናል። በተደጋጋሚ ከፌዴራል መጅልሳችን ቢጻፍም ክትትል ቢደረግም ይርምት ሁኔታ እምብዛም አይታይም። አንዳንድ እንደዚህ ሕዝብ ነክ ነገሮች ሃይማኖት ነክ ነገሮች ሲከሱ ሲደረጉ መንግስት ያ ለውጡ መንግስታችን ለምስሊሞች ብዙ መብት አስከብሯል። ከእንጂኦነት ወደ ህጋዊ ህጋዊነት ድርጅት እንዲሆን ለመጀመሪያ ጊዜ ህዝባዊ ምርጫ እንዲካሄድ ብዙ ብዙ ነገሮች የተነጠቁ መብት እንደ መብት ሆኖ የእኛ እያሉ የተገፈፍን ነገሮች መንግስታችን አርመዋል? እርማትም ላይ አለ የቀሩ የቀሩት እያረመም አለ። ግን ይህ ነገር በተለይም ትምህርት ላይ የሚከሰት ነገር ከባድ ነው። ምክንያቱም እያንዳንዱ ቤት አንኳኳል። ቅድም እንዳልኩት ስደትን ይፈጥራል፣ ከትምህርት መፈናቀል። ስንት ጠንካራ ሴቶች ሚኒስትሮች ሚኒስትር ላይ ያሉ አገሪቷ ብዙ አስተዋጽኦ የከፈሉ ሙስሊም ሴቶች አሉ። እነኛ አይፈሩም ማለት ነው። ስለዚህ አገሪቷ የጋራችን ናትና ለዚህ ነገር ይህ ነገር የሙስሊም ተቋማትን እየጠየቁ ሕጎቹም አዋጆቹም ደንቦቹም ቢወጡ እንዲወጡ እናሳስባለን። እኛ ይህን ነገር በጥኑ መንግስት፣ ቆም ብሎ ለትምህርት ሚኒስትር ይህ ነገር በአጥንቶ እንዲያየው ለመንግስት እንጠይቃለን መንግስታችንን እንጠይቃለን። የኢትዮጵያ ሙስሊሞች የልማት ወዳት የስራ ናቸው። ወግድ ወደ ሌላ እንዲደረጉ አንዳንድ ሁኔታዎች ስናይ አንዳንዴ ግርምት ይፈጥርብናል። ሆን ተብሎ ነው ወይ እንላለን። በተለይም ወሳኝ በሆኑ ጊዜ ህዝብን በማስተባበር ጊዜ፣ ህዝብን ችግሩን በሚፈታ ጊዜ ሌላ ችግር ባለው ችግር አንሶ ሌላ ችግር እንዲፈጠር ማድረግ ቢታረም። አገራችን በአንድ ብቻ አትለማም። ይህን ሲል ብዙ ክርስቲያን ወንድሞች እህቶች፣ ልጆች አሉ፣ ይህንን ራሱ የሚቃወሙ በተለያዩ ትምህርት ቤቶች። እንደኛ ማዕከላዊ ኢትዮጵያ ክልል ብናይ ከምናም ከባይካች ምናምን ጀምሮ ጉንቹሬ ላይ ከፍተኛ የሆነ ችግር ተፈጥሮ ነበር። ያንን አጥጋቢም ባይሆኑም መስመር ያው በሊማት ወዳዱ ህዝባችን፣ ህዝበ ሙስሊሙም ክርስቲያን ወንድሞቻችንም ይችን አገር ወደ ሌላ እንዳትሄድብን ሰላሙ የጠነከረ እንዲሆን ተባብረው አቅጣጫ እያሳዙ ነው። አሁንም በተለያየ ቦታ የሚታይ ነገር መንግስት እንግዲህ አባት ነው ለሁሉም። አገራችን የጋራ ናች። ሃይማኖታችን የልይ ነው የተለያየንን መንግስት ይሄን ቆም ብሎ አይቶ ቢያስተካክልን የሚል ጥሪ ነው ያለን። በማዕከላዊ ኢትዮጵያ መጅልስ ከፍተኛ ምክር ቤት ስምና በህዝቡ በነዋሪው ህዝብ በሙስሊሙ ህዝብ ስም እንጠይቃለን። የፌዴራል መጅልስ ያወጣውን አቋም እኛም እንደግፋለን። አስፈላጊው ነገር ሁሉ በሰላማዊ መንገድ ይህ መብት እንዲከበር እንሰራለን። አገራችን አላህ ሰላም ያርጋት አገር ሰላም ካልሆነ እሳቱ የሁሉም ነው። ስለዚህ በዚህ በኩል ሙስሊም ክርስቲያን አይልም። በእውነት ሰሞኑ ሳይ በዩኒቨርሲቲዎቹም አካባቢ አንዳንድ ነገር መልእክት ሲተላለፍ የተጠና መሆን አለበት ጊዜው የጠበቀ አንድ አመት ታገለግላላችሁ። የመንግስት አቋምም ቢሆን ጊዜውን አልጠበቀ ነው የሚመስለኝ። ስለዚህ እኛ በአንድነት ግድቡን እንደጨረስ በአንድነት ወደባችንም እንድናስተካክል በአንድነት አገራችን እንድታድግ ከመሪ መንግስታችን ጎን መሆናችን ከሊማት ጎን መሆናችን በሙሉ ልብ በሙሉ እሳቤ መቆማችን እናረጋግጣለን። አላህ አገራችን ሰላም አድርጋት። ለመጥፎ የሚፈልጋት አላህ አደብ ይስጠው። ከአደጉ አገር ተርታ እንድትሆን አላህን እንለምናለን።